የወሎ ፋኖ የሚሰራቸውን ተአምራዊ ጀብዶች አጠናክሮ ቀጥሏል። በምር ወዳጅ የሚመሩት የወሎ ፋኖች ኦሮሚያ ልዩ ዞን በመግባት የፊለዌ ከተማን ተቆጣጥረዋል። የኦሮሚያ ምልሻና የአገዛዝ ወታደሮች በብዛት ሙትና ቁስለኛ የሆኑበት ውጊያ ሲደረግ ፋኖ ከተማዋን ከተቆጣጠረ በኋላ የኦሮሞ ብሔረሰብ ነዋሪን ሰብስቦም ስለ ፋኖ ትግል በሰጠው ማብራሪያ የኦሮሞ ተወላጆች ደስተኛ መሆናቸው ሲነገር ሁለት የኦሮሞ ተወላጆች ከነሙሉ የግል ትጥቃ ቸው ፋኖን ተቀላቅለዋል። የኦሮሞ ማህበረሰብ ትግሉ የኛም ነው በማለት የፊለዌ ከተማ ነዋሪዎች በመዋጮ ለፋኖ ከ400 ሺህ ብር በላይ ስጦታ ማበረከታቸውም ተነግረዋል። በግፍ የታሰሩ እስረኞች በፋኖ እስር ቤቱ ተሰብሮም ተለቀዋል። ዝርዝር ይዘንበታል። በሌላ በኩል በጎጃም መሬት ያንቀጠቀጠ ውጊያ ሲደረግ፣ ጎጃም በአገዛዙ ሰራዊት ከባድ መሳሪያ ተኩስና ሩጫም ስትደበላለቁላለች። በበርካታ አካባቢዎች ውጊያ ሲደረግ ማድረግ በባህር ዳር ዙሪያ 631 የአገዛዙ ጥምር ጦር የተደመሰሰበት ውጊያም ተደርጓል። በዝርዝር የሚደመጥ መረጃ ይዘናል። ወዲህ ደግሞ የባለስልጣን ጠባቂ የነበሩ ቪአይፒ ጠባቂዎች ፋኖን መቀላቀላቸው ሲነገር የአብይ ጠባቂዎች የሪፐብሊካን ጋርድ በአማራ ክልል በፋኖ ጦር እየተደመሰሱ መሆኑም ተነግሯል። ዝርዝር ይዘንበታል። በሌላ በኩል የአርሲው ጭፍጨፋ የአሜሪካው ፕሬዚዳንት ዶናልድ ትራምፕ ቢሮ መድረሱም ተነግሯል።

የኔዘርላንድ ፓርላማ ምስል አርሲው ጭፍጨፋ ቆፍጠን ያለ ማስጠንቀቂያም ሰጥቷል። የአብይ አህመድ የደህንነት ቢሮ የኦርቶዶክስ ጳጳሳትና የእስልምና ሼኮች ላይ በያዘባቸው ምስጢራዊ ቅሌት እያስፈራራቸው መሆኑን ተነግሯል። ሁሉም መረጃ በዝርዝር ይቀርባል። ሰላም ጤና ይስጥልኝ። አድማች ተመልካቾች እንደምን ቆያችሁ? ከላይ በአርስተ ዜና ያደመጣችሁትን መረጃዎች እናንተ ላደርስ እዚህ ተገኝቻለሁ። የህዝባዊ ትግሉን የምትደግፉ እንዲሁም ሀገር ወዳድ የሆናችሁ አድማጭ ተመልካቾች ቪዲዮ ላይክ ቻናሉን ሰብስክራይብ አድርጋችሁ የደወል ምልክቱን ታበሩ ዘንድ እንጠይቃለን። እንዲሁም በኮመንት ድል ህዝብ፣ ልጆች፣ ድል ጀግኖቹም እያላችሁ ለህዝቡ ሲሉ ጫካ የገቡትን ታጋዮች ታበረታቱ ዘንድ እየጠየቅናችሁ በቀጥታ ወደ መረጃዎች ያለፍኩኝ፣ እስከ ፍጻሜው ድረስ አብራችሁኝ ቆዩ። ቀዳሚው ላደረኳቸው ዘገባዎች አልፋለሁ። የኢትዮጵያ ህዝብ ዝምታን መርጧል። ሀገሩ አይኑ ያየ እላዩ ላይ እየፈረሰች ነው። ታጣቂዎች እንደ ጉድ ፈልተዋል። ሀገሪቷን እያስተዳደርኩኝ ነው የሚለው ብልጽግና ሁሉ ነገር ከቁጥጥር ውጭም ሆኖበታል። ምን ማድረግ እንዳለበት እንኳን አያውቅም። የፋኑ ኃይሎች የብልጽግናን መንግስት መገዝገዝን ቀጥለውበታል። ሀገራማን ብለው የአማራ ክልል ፕሬዚዳንት አረጋ ከበደ በዚህ ሳምንት ላሊበላ ሄደው ጥቃትም ተሰንዝሮባቸው እንደነበረ መዘገባችን ይታወሳል። ላሊበላ እንደደረሱ የፋኖ ኃይሎች ጥቃት ደርሶባቸው ነበር። አጃቢዎቻቸውም እንዲሁ መገደላቸውን መዘገባችን አይዘነጋም። አሁን እየወጡ ባሉ መረጃዎች ደግሞ የፋኖ ኃይሎች መረጃው ቀድሜ ደረሳቸው እዚያው ካሉ ከክልሉ ባለስልጣናት መሆኑን አረጋግጠናል። ይሄ ማለት ከፋኖ ጋር የሚሰሩ ባለስልጣናት አሉ ማለት ነው። እናም መተማመን በብልጽግና ቤት ጠፍቷል። የክልሉ ባለስልጣናት ቋንቋቸው ተደበላልቆባቸዋል። ሰሞኑን አብይ አህመድ ካቢኔያቸውንና ሚስታቸውን ይዘው ጎንደርና ባህርዳር ተ ም ነበር። አብይ አህመድ ሲወጡ እንጂ ሲገቡም አልታዩም። ይሄም በፋኖ እጠቃለሁ በሚል ስጋት ነው። የአማራ ክልል ጦርነት አሁንም ተጠናክሮ ቀጥሏል። ከሁሉም የበለጠ እንክብካቤ የሚደረግለትና ፈረንሳይ ሄዶ የሰለጠነው ሪፐብሊካን ጋርድ ፋኖን ለመፋለም ወደ አማራ ክልል ዘምቷል። የሪፐብሊካን የጠበቀ ኃይል በመከላከያ ስር ያልሆነ የአብይ አህመድ የግል ጠባቂ ነው። በዐፄ ኃይለ ስላሴ ጊዜ የክቡር ዘበኛ ሲደረግ እንደነበረው ሁሉ የሪፐብሊካን የጠበቀ ኃይልም በአብይ ላይ የመከላከያው ሰራዊት መፈንቅለ መንግስት እንዳያደርግ ካሴረም የሚከላከል ሰራዊት ነው። ይሄ ኃይል በልዩ ሁኔታ የሚሰለጥን አያያዙን ከሌሎች ወታደሮች የተለየ ቅምጥል ነው። የአብይ አህመድ የመጨረሻ ምሽግ ይሄ ኃይል እንደሆነም ይነገራል። ፈረንሳይ ሁሉ ሄዶ በደንብ የሰለጠነ ኃይል ነው። ግን ይኸው መከላከያው ስላልቻለ ከመቀመጫው አዲስ አበባ አንስተው ወደ አማራ ክልል ከላኩት ሁለት ዓመት አለፈው። ቀስ በቀስ ቁጥሩ እንደብርቅዬ አራዊትም እየተመናመነ ሄዷል። የሪፐብሊካን ዘብ አሁን ተራ ወታደር ሆኗል። እንግዲህ ፈረንሳይ ራሷ ወታደሮቿን ካላከች በመከላከያውና በሪፐብሊካን ዘብ የሚመጣ ነገር እንደሌለም ተረጋግጧል። አሁንም ፋኖ ያለውን በጦርነት ማሸነፍ አይቻለም። እያንዳንዷ ቀን ለፋኖ ጥንካሬ ለመከላከያው ደግሞ ድክመትን እያዋለደች እንደሆነም እያየን ነው። ስለዚህ መፍትሄው መከላከያው ድክመቱን አውቆ በቃኝ ብሎ ክልሉን አስረክቦ መውጣትና የፋኖ ኃይሎች ተነጋግረው እንዲረከቡ ሁኔታውን ማመቻቸት ነው የሚሉ በርካታ ተንታኞችም አሉ። የሀገሪቷ ሁሉም አይነት ጦር ወደ አማራ ክልል ዘምቷል። ነገር ግን ፋኖን ማጥፋት አልቻሉም። አሰብ ይሰፍራል ተብሎ የተጠበቀው የባህር ኃይል በሰሜን ሸዋ ዞን ከሁሉ ኃይሎች ጋር እየተፋለመ በየቀኑ በፋኖ እንደ ቆሎ እየተቆረጠመ መሆኑም ይታወቃል። አሁን ደግሞ ሪፐብሊካን ጋርድም ዘምቷል። ሀገሪቷ በጦርነት እየታመሰች ነው። ኢኮኖሚዋም ክፉኛ ደቋል። የብር የመግዛት አቅም ተዳክሟል። ለመንግስት ሰራተኞች ደሞዝ መክፈልም መንግስት አልቻለም። መስከረም ወር የገንዘብ ሚኒስተሩ አህመድ ሽዴ ለመንግስት ሰራተኞች ደሞዝ ተጨምሯል ብለው ነበር። ወዲያውኑ የኑሮ ውድነቱ ጣራ ነካ። ኑሮ ውድነቱ እየተባባሰ ከሄደ ደሞዝ ተጨመረ አልተ ጨመረ ዋጋ የለውም። እንኳን ጭማሪ ሊከፍል ይቅርና ለጭራሹ ደሞዝ የመክፈል አቅሙም የለውም። በተለያዩ የሀገሪቷ ክፍሎች መምህራንና ሐኪሞች ተቃውሞ እያሰሙ ይገኛሉ። የተቃውሞ መንስኤ ምክንያትም ደሞዝ ከተከፈለን ሁለት ወር አለፈን የሚሉ ነው። አንዳንድ አካባቢዎች ደግሞ ስምንት ወር ሙሉ ደሞዝ ያልተከፈላቸውም አሉ። በአርሲ የኦርቶዶክሳውያን ግድያም ቀጥሏል። መንግስት ባላየ ባልሰማም እያለፉ ይገኛል። ለነገሩ ሞትን አታዳንቁ አሜሪካ መልካም ሰው ይሞታል የሚል መሪ የንጹሐን ግድያ ያስቆማል ብሎ መጠበቅ ከዝንብ ማር እንደመጠበቅ ነው። የሃይማኖት ጉባኤ ተብየው ደግሞ በኦሮሚያ ክልል አርሲ ዞን የሃይማኖት ግድያ ሳይሆን ፖለቲካዊ ነው ሲልም ተሳልቋል። ጥቃቱን የፈጸሙት ፋኖና ሸኒ ናቸው ሲልም በኦርቶዶክሳውያን ላይ አሹፏል። ምዕመናኑም በዚህ ጉዳይ ተናዷል። በጳጳሳቱ ላይ ቁጣውንም እየገለጸ ይገኛል። ምዕመኑ ጳጳሳቱ ፊት ለፊት ወጥተው መፍትሄ ይፈልጉልን እያለ ይገኛል። ጳጳሳቱ ለፊት ወጥተው የመቆም ሞራል እንደሌላቸው የውስጥ ምንጮቻችን ለሚዲያችን ነግረዋል። ምንጮቹ እንደሚሉት ጳጳሳቱ በሙስና ተጨማለቀዋል። ስለ ጳጳሳቱ ሚስጥር የያዙ ሰነዶችም መረጃዎችን ደህንነት ቢሮ ይዞባቸዋል። አንድ ነገር ወጥተው ለመናገር ሲሞክሩ በስልካቸው ያ ሚስጥር መረጃ ይላክላቸዋል ሲሉም ነግረውናል። ሼሆቹም ቢሆኑ ልክ እንደ ጳጳሳቱ ብዙ ሚስጥሮች በደህንነት ቢሮም ተይዞባቸዋል። በኦሮሚያ ክልል ሸገር ከተማ ያሁሉ መስጊድ ሲፈርስና ሙስሊሞች ሲገዱ ሼሆቹ ዝም ያሉበት ምክንያት በደህንነት ቢሮ ስለተያዘባቸው ምስጢር ሲሉ ነው ሲሉም ሁኔታውን ለሚዲያችን ያስረዱ የመረጃ ምንጮች ተናግረዋል። ይህ በእንዲህ እንዳለ ደግሞ ጳጳሳቱና የሃይማኖት አባቶቹ በምዕመናኑ ላይ ሲሳለቁ የውጭ ሀገር መንግስታት ለኦርቶዶክሶች ድምፅ እየሆኑ ነው። የኔዘርላንድ ፓርላማ በአርስ የሚካሄደውን የክርስቲያኖች ግድያ ምርመራ ይደረግ ሲል ጥሪ አቅርበዋል። በኦነግ ሸኔ ላይም ማዕቀብ እንዲጣ ለማለት ጥሪ አቅርቧል። በኦሮሚያ ክልል ወለጋ በዚህ ስድስት ዓመት አማራዎች ሲገደሉ ነው የከረሙት። በሻሸመኔም እጅግ ዘግናኝ ጭፍጨፋ ተካሂዷል። የአማራዎች ንብረት እንዲወድም ተደርጓል። ያ የሻሸመኔና የወለጋ ጭፍጨፋዎች የእጅ አዙር መንግስታዊ እርምጃዎች መሆናቸውን ዓለም ያወቀው ፀሐይ የሞቀው ሀቅ ነው። ኦነግሸን የተባለው ኃይል በነሽ መለስ አብዲሳ የተደራጀ የኦህዴድ ዋግነር ነው። የኔዘርላንድ ፓርላማ በዚሁ ከቀጠለና ምርመራ ካደረገ ሁሉ ነገር ይፋ ይወጣ ማለት ነው። ኢትዮጵያውያንን የሚሉ ዲያስፖራዎች በተለያየ አማራ ዲያስፖራው በዚህ በኩል የተጠናከረ ስራ ሊሰራ ይገባል። በአውሮፓውያን፣ በአውስትራሊያ፣ በአሜሪካ ጎዳናዎች ላይ ተቃውሞ ማድረግም አለበት። ኢትዮጵያ በብዙ ነገር ቅርቃር ውስጥ ገብታለች። ከዚህ ቅርቃር የሚያወጣት ቆራጥ ልጅ አታለች። የማህበራዊ ሚዲያ ተጠቃሚዎችም ኢትዮጵያውያን ሀገራቸው እየፈረሰችና ንጹሀን እየተገደሉ እነሱ ግን ስለ ሰይፉ ፋንታውንና አዶናይ ስለተባሉ ግርግር ፈጣሪዎች አጀንዳ ፈጥረው ሲነታረኩ ይውላሉ። ማህበራዊ ሚዲያን ለንጹሃን ድምጽ ማድረግ ሲገባ ባለጊዎች አጀንዳ ሲያደርጉት ይውላሉ። ኢትዮጵያን ማረግሟት ይሆን እስኪ ባለ ድረስ ኢትዮጵያውያን ስለ ንጹሃን ከመጮህ ይልቅ በየሶሻል ሚዲያው አዶናይና ሰይፉ እያሉም ሲነታረኩ ይውላሉ። ኢትዮጵያውያን ኢትዮጵያን በረሷት ጊዜ አሜሪካውያንና አውሮፓውያኖቹ ስለ ኢትዮጵያ መጨነቅ ጀምረዋል። የአርሲው ጭፍጨፋ ዶናልድ ትራምፕ ጋር ደርሷል። የአሜሪካው አውሮራ ከተማ የምክር ቤት ቤት የአርሲውን ግድያ በተመለከተ ለፕሬዝዳንት ትራምፕ ደብዳቤ መጻፉን አስታውቋል። የአሜሪካ አውሮራ ከተማ የምክር ቤት አባል የሆኑት አቶ አምሳሉ ካሳው በወጡት መግለጫ በአርሲ ዞን ውስጥ የኦርቶዶክሳውያን ክርስቲያን ተከታዮች እየተገደሉና እየተፈናቀሉ መሆኑን መስማቴ እጅጉን አሳስቦኛል። ሰዎች በእምነታቸውና በብሔራቸው የተነሳ የጥቃት ኢላማ መደረጋቸው ፍጹም ተቀባይነት የሌለው ነው። በዚህ ጉዳይ ለፕሬዝዳንት ዶናልድ ትራምፕ ደብዳቤ ጽፌ ያለሁ ሲሉም የአሜሪካ አውሮራ ከተማ የምክር ቤት አባሉ ተናግረዋል። ሲቀጥሉም ከጥላቻ በፊት ሰብአዊነት መቅደም እንዳለበት እንዲሆን መከባበር መቻልና የሰብአዊ መብት ጥበቃ በፍጹም መጣስ እንደሌለበትም አሳስበዋል። አቶ አምሳሎ በመግለጫቸው የአርሲው ጉዳይና በኢትዮጵያና በኤርትራ መካከል እየጨመረ የመጣው ውጥረት በተመለከተ የፕሬዚዳንት ትራምፕ የግል አማካሪ ከሆኑት ክርስቲን ሲርኖንን አግኝተዋቸው ማነጋገራቸውንም አስታውቀዋል። ከጦርነት በፊት ዲፕሎማሲ መቅደም እንዳለበት ያሉት የምክር ቤት አባሉ አደጋ በሚገጥምበት ወቅት ዝምታ አማራጭ መሆን እንደሌለበትም ገልጸዋል። ተጨማሪ አሳዛኝ ድርጊቶችን ለመከላከል የሰላማዊ ሰዎች ሕይወት ለመጠበቅ ዓለም አቀፍ ማህበረሰቡ አሁኑኑ እርምጃ መውሰድ አለበትም ሲሉም አሳስበዋል። አሁን በቀጥታ ከአማራ ክልል ወዳገኟቸው ሰበር የጦር ግንባር መረጃዎች እንዲሁም አበይት ሁነቶች አልፋለሁ። አራት የቪአይፒ ባለሥልጣናት ጠባቂዎች ፋኖን ተቀላቀሉ። የአፋ ባሃቴሮስ እዚህ 102ኛ ኮር 11ኛ ክፍለ ጦርን በዛሬው ዕለት ከወገናችን ጋር አንዋጋም በማለት ከአድማ ብተና ተቋም በመውጣት ፋኖን ተቀላቀሉ። አንድ መልካም አዱኛው፣ ሁለት አሸናፊ ጥጋቡ፣ ሶስት እንዳለው አበበ፣ አራት እሱ ባለው አቅና የተባሉ ሲሆን አራት ክላሽ፣ ስድስት ቦምብ፣ ሶስት የወገብ ትጥቅ፣ ስድስት ካዝና፣ ሁለት መቶ ሰባ የክላሽ ተተኳሽ ሙሉ ትጥቃቸውን በመያዝ ወደ ፋኖ የተቀላቀሉ ሲሆን በፋኖ አመራሮችም ደማቅ አቀባበል ተደርጎላቸዋል። እነዚህ የአድማ ብተና አመራሮች ከፍተኛ የተባሉ የክልሉ ባለስልጣናትን በቪአይፒ ደረጃ ጥበቃ ሲሰጡ የከረሙ ሲሆን ከዚህ በኋላ ከህዝባ ከሰዎቻችን ጋር መወገኑ ይሻለናል በማለት የፋኖን ትግል መቀላቀላቸውን አሳውቀዋል። በምስሉ ላይ የምትመለከቱት አራት የቪአይፒ ጥበቃ አባላት የፋኖ ኃይሎችን ተቀላቅለዋል። ይህ በእንዲህ እንዳለ ዚሁ ጎጃም ላይ ስንቆይ የ206ኛ ኮር 34ኛ ክፍለ ጦር ባድረገው ተጋድሎ ድል ተቀዳጅቷል። የአገዛዙ ሰራዊት ከሉማሚ ከተማ ተነስቶ ወደ የሰንበት ከተማ አርሶ አደሩን ምርት ለመዝረፍ ባድረገው እንቅስቃሴ የቴዎድሮስ እዝ 206ኛ 4ኛ ክፍለ ጦር መብረቁ ሻለቃ ከቀዝቀዝ እስከ ነብረማ በመዘርጋት ባደረገችው ትንቅንቅ ታላቅ ጀብዱ ፈጽማለች። ከረፋዱ 5 ሰዓት እስከ 8 ሰዓት በወሰዳው ደውጊያ በሌላ አቅጣጫ ከወጀል የተነሳው የብልጽግና ኃይልን በመፋለም የብልጽግናን ትስስር የበጣጠሱት ሲሆን በርካታ የብልጽግና ኃይልን በመደምሰስ ከባድና ቀላል ቁስልኛ ማድረግ ተችሏል ሲሉ የፋኖ ኃይሎች አስታውቀዋል። በራሱ ተነሳሽነት ትንኮሳ ያደረገው የብልጽግና ኃይል የ ደረገበትን ጥቃት መመከት ተስኖት ከየትን ኖራ ወታደራዊ ካምፕ በፔምፔና ዙ23 የታገዘ ተጨማሪ ኃይል ቢያሰማራ በመብረቁ ሻለቃ ከፍተኛ ኪሳራን አስተናግዶ ወደ ሉማሜ ከተማ ተመልሷል ነው የተባለው። ሰዓትን በወሰደው እልህ አስጨራሽ ፍልሚያ የብልጽግና ኃይልን የረፈረፉት የ206ኛ ኩራካል የሆኑት 34ኛ ክፍለ ጦር መብረቁ ሻለቃ 200 ጥይት የያዘ የብሬን ሸንሸል፣ አንድ የብሬን አስቃጥላ ከነጥይቱና ሌሎች ወታደራዊ ቁሳቁሶችን ከብልጽግና ግሮሮ መማረካቸውንም አስታውቀዋል። ይህ በእንዲህ እንዳለ እዚሁ ጎጃም ላይ 109ኛ ኮር 99ኛ ክፍለ ጦር በማቻከል ወረዳ ግራ ቅዳምን ቀበሌ የመጀመሪያውን ግዳጅ በብቃትም ተወጥቷል። አፋባሃ ምዕራብ አማራ ክጠና ቴዎድሮስ ቴሮስ እዚሁ የመልሶ ማደራጀትና በማሻሻል ተግባራት መካከል የኮሮ አደራጀትና የክፍለ ጦሩ መልሶ ማደራጀት ደንበጫ አማኑኤልና ደጋዳሞትን በማጣመር 109ኛ ኮር 99ኛ ክፍለ ጦር ምስረታ ማጠናቀቁ ይታወሳል። ይህ አዲስ መዋቅርን በማቻከል ወረዳ ግራ ቅዳምን ቀበሌ የመጀመሪያው ግዳጅን በብቃት ተወጥቷል። በትላንትናው እለት መነሻውን ከደንበጫ ማቻከልና ከደብረ ኤልያስ ያደረገ የአብይ ሽብር ቡድን ግራ ቅዳምንና አካባቢውን ሲዘርፍ እንዲሁም ከቢኤም እስከ መድፍ በከባድ መሳሪያ ማህበረሰቡን ሲያሰቃይ በነበረ የመከላከያ ሰራዊት ላይ በ99ኛ ክፍለ ጦር መናበብ በተደረገ ውጊያ በትላንትናው እለት ከባድ ምት ደርሶበታል ከግራ ቅዳ ምና ሬሳውን እየሰበሰበ ወደ መጣበትም ተመልሷል ነው የተባለው። እዚሁ ጎጃም ላይ ሰባ አራተኛ ክፍለ ጦር የብልጽግና ኃይልንም ስትለበልበው ውላለች። ጀግናው የአፋ ባሃ ምዕራብ አማራ ቅጠናት ቴዎድሮስ እዝ 201ኛ ኮረ ሰባ አራተኛ ክፍለ ጦር ሁሉም ሻለቆች በተለያዩ ግንባሮች ጠላትን ድባቅ መተውታል። የብልጽግና ኃይል ከምርጦ ለማርያም ከተማ በምነሳት በሌሊት የተንቀሳቀሰ ቢሆንም በወንበያ ሸዋትና ጃንገበያ አቅጣጫ ጨለማን በመጠቀም ለማጥቃት የመጣው አገዛዙ ቡድን የአገዛዙ ቡድን እንቅስቃሴ ቀድሞ መረጃ የደረሳቸውን በለባሎቹ የ74ኛ ክፍለ ጦር ሻለቃ አንድ ከደቦ ሻለቃ አራት ከሰኞ ወሪያም በመነሳት ቀድሞውኑ ቦታ በመያዝ በደፈጣ ከመርጦ ለማርያም በቅርብ ርቀት ላይ በተደራጀ መረጃ የብልጽግና ኃይልን ድባቅ መተውታል። በተጨማሪም በብልጽግና በኩል ሰባት አድማ መተናሙት ሲሆን ከ10 በላይ ከባድ ቁስለኛ በማድረግ የፋኖ ኃይሎች አቶ ካሱ በቱ የሚባል የሚሊሻ ጠርናፊን አለም እያያለውና የታስዋ ያለን ጨምሮ በርካቶችን ቁስለኛ ማድረጋቸው ነው የተረጋገጠው። የብልጽግና ኃይል በደረሰበት ድንገተኛ ምት አለይ መናሴ የሚባል ንጹሃንን አኩስለው መፈርጠጣቸውም ተረጋግጧል። እዚሁ ጎጃም ላይ ሌላ ሰበር ዜናም ተሰምቷል። ባህር ዳር ዙሪያ፣ ሰሜንና ምዕራብ ጎጃም በተወሰደ ሽምቅ ውጊያ 631 የአብይ አህመድ መከላከያ አድማ ብተና የሚሊሻ አባላት መደምሰሳቸው ተነገረ። ምዕራብ አማራ ቅጥና የፋኖ ኃይል በወሰዱ እርምጃ 631 የአገዛዙ ጥምር ጦር አባላት እርምጃ ሲወሰደባቸው ከፊሉ ሙትና ከፊሉ ቁስለኛ እንዲሁም ቀሪው መበታተኑ ሲገለጽ በፋኖ ኃይል በኩል በምርኮ መንበሽበሹም ታውቋል። ውጊያው አሁንም ጥንቅቅ ብሎ ባለማለቁ ተጨማሪ መረጃ ማግኘት ሳንችል ቀርተናል። ከውጊያው መጠናቀቅ በኋላ ተጨማሪ መረጃ ይዘን የምንቀርብ ይሆናል። አሁን በቀጥታ ከወሎ እና ከኦሮሚያ ወደ ተገኙ ሰበር ዜናዎች አልፋለሁ። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና የሚሰራውን ጀብዱ አጠናክሮ ቀጥሏል። የወሎ ፋኖ ትግሉን በፍጥነት የሚያራምዱ ታላላቅ ጀብዶችን እየሰራ መሆኑ እየተነገረ ነው። የፋኖ ኃይል በወሎ የአገዛዙን ጦር ከፍተኛ ወታደራዊ አመራሮች ከመደምሰስና ከመማረክ ባለፈ በርካታ የአገዛዙን የጦር መሳሪያ በመማረክና በማውደምም ወደር ያልተገኘላቸው የወሎ ግስሎች ከአደረጃጀት ጀምሮ ለሌባና ለባንዴ የማይመች መዋቅር በመስራትም በየቀኑ እያ ያስደነቁን ነው። ዛሬ ደግሞ የምር ወዳጁ ልጆች ቆንጆዎቹ የኦሮሚያ ክልል ልዩ ዞን በመግባት ፈለዌ ከተማን መቆጣጠራቸውን አስታውቀዋል። የአማራ ፋኖ ብሔራዊ ኃይል ከሚንቀሳቀስባቸው የወሎ ቀጠናዎች ባሻገርም ከኦሮሚያ ተደጋጋሚ ጥቃት የፈጸመ ሲሆን በአሁኑ ደግሞ ከጥቃት ባለፈ ከተማዋን መቆጣጠር መቻሉም የተነገረ ሲሆን የወሎ የፋኖ ኃይሎች ከሸዋው የአሳምኖ ጽጌ እዝ ጋር በመጣመር በሰነዘሩት ጥቃት የአገዛዙን ጦር ከኦሮሚያ ሚሊሻ ጋር በሚገባው ቋንቋ በማናገር ከ56 በላይ የአገዛዙ ጦርን በመደምሰስ ከተማዋን ጥሎ እንዲፈረጠጥ ያደረጉት ሲሆን ከተማዋ ውስጥ ከገቡን በኋላ ህብረተሰቡን በማረጋጋት በተለይም የኦሮሚያ ተወላጆችን በመሰብሰብ ስለ ፋኖ ትግል ጥልቅ ማብራሪያ በኦሮምኛ ጭምር በመስጠት የኦሮሞ ማህበረሰብ የፋኖን ትግል እንዲረዱ ተደርጓል ነው የተባለው። በዚህ ስብሰባ ላይ የተሳተፉ የኦሮሞ ተወላጆች በርካታ ጥያቄ እያነሱ ሲሆን ለሁሉም ጥያቄያቸው መልስ ከፋኖ ያገኙ ሲሆን ስለ ፋኖ ተፈጥሮባቸው የነበሩ የሀሰት ውንጀላዎችም እውነተኛ ምላሽ አግኝተዋል ነው የተባለው። በዚህ ስብሰባ ላይም ይህ ትግል የናንተ ብቻ አይደለም፣ የኛም ጭምር ነው። ነገ አሸንፋችሁ ስልጣን ስትይዙ ከሁሉም ብሔረሰብ ሊዋቀር ይገባል። ነገር ግን ከመሬት ተነስተን መወከል አንፈልግም። እኛም የኦሮሞ ተወላጆች የትግሉ ባለቤት መሆናችንን ማሳየትና ትግሉም የኛ መሆኑን ማሳወቅ እንፈልጋለን በማለት አንዋር ኑርና ሽመልስ ብርሃኑ የተባሉ

የግል ትጥቃቸውን ይዘው ፋኖን መቀላቀላቸውንም መድረኩ ላይ አሳውቀዋል። በመድረኩም ሞቅ ያለ ጨብጨባም ተደርጎላቸዋል። ፋኖ በከተማ የሚገኘውን እስር ቤት በመስበርም በከተማ በፖለቲካ ሴራና ፋኖን ትደግፋላችሁ በሚል ያለ አግባብ የታሰሩ እስረኞችንም አስፈትቷል። ከ68 በላይ መከላከያና ሚሊሻ ቁስለኞችም በፋኖ ሰራዊት ይሁንታና ትብብር ወደ ሆስፒታል የገቡ ሲሆን ፋኖ ገዳይ ነው ካገኛችሁ አይምርም የሚለው የብልጽግና ፕሮፖጋንዳም እዛው አፈር እንደበላው የተመላከተ ሲሆን በፋኖዎች ድንቅ ወታደራዊ ዲስፕሊን የተደሰቱ የአካባቢው ሽማግሌዎችም ነዋሪው ብር እንዲያዋጣ በማድረግ ለትግሉ ድጋፍ በሚል ከማህበረሰቡ የተሰበሰበ 4890 ብር ለፋኖ በስጦታ ማበረከታቸውንም አረጋግጠናል። የፋኖ ኃይሎች ኦሮሚያ ማህበረሰብን ልብ ባሸነፉበት በዚህ ተጋድሎ የተገኘው የመሳሪያ ምርኮና ከወታደራዊ ድል በላይ የኦሮሞ ማህበረሰብን ልብ ያሸነፉበት እውነት እንደ ትልቅ ድልም ተቆጥሯል ነው የተባለው። አሁንም ይሄ ዜና እስከተጠናከረበት ጊዜ ድረስ የፋኖ ኃይሎች በከተማዋ የሚገኙ ሲሆን የህዝባዊ አመራር መዋቅር እየሰሩ መሆናቸውንም አረጋግጠናል። አመሰግናለሁ። ያው ከተነሳው ጥያቄ ስነሳ ምክንያቱም አሁን ያለንበትን የትግል ሁኔታ ማየት ይጠይቃል ምክንያቱም አሁን ያለንበት የትግል ሂደት መልሶ ማደራጀቱን ክፍለ ጦሮችን መልሶ በማደራጀት እንዲሁም ደግሞ ኮሩን ደግሞ ማደራጀት ያስፈልግበት፣ ዋናው አንደኛ፣ ወጥና ሰንሰለቱን የጠበቀ ማዕከላዊነትን የተጠበቀ መዋቅር ለመዘርጋት ታስቦ ነው። በሁለተኛ ደረጃም ደግሞ አጠቃላይ ወጥነት ያለው በአመለካከትም በአሰራርም ድርጅታዊ መዋቅርን የጠበቀ አሰራር ለመከተል ስለሚያስፈልግ እንደዚህ አይነት መልሶ ማደራጀት እንዲሁም ደግሞ የኮራ ደረጃጀት ያስፈልጋል። የኮራ ደረጃጀት ካስፈለጋቸው ሌላ ዋናው የሚባለው ውጊያንም የታቀደ ውጊያ ለማድረግ የታቀደ ውጊያ ማለት ዝም ብለን ከዚህ በፊት በነበረን የውጊያ ሂደት ብቻ ሳይሆን ኮሩን በኮርም በክፍለ ጦርም ደረጃ ታቅዶ ድርጅታዊ በሆነ መንገድ የሚደረግ ውጊያ ይደረጋል። ከዚህ በፊት በነበሩ ሂደቶች ያው ጉሪላ ፋይቲንግ ነው የውጊያ ሂደታችን እንደምታውቀው። ይህም ደግሞ ሂት ኤንድ ራን የሚባለውን የውጊያ አይነት ነበር የምናደርግ። ከዛ ወጣ ብለን ደግሞ አሁን ኃይላችን ገንብተን አጠናክረን ድርጅታዊ አሰራርን ተከትለን ይህንም ስለሆነ ጠላትንም በጠላትነት አንገት ለማስደፋት እንዲህ አይነት አደረጃጀት አስፈላጊ ነው። በዚህ አይነት የአደረጃጀት ሂደት ደግሞ ውጊያዎችን ማድረግም አዋጭ ነው ስላገኘ ነው እንደ ድርጅትም ተገምግቦ ታይቶ አንዱ አዋጭ መንገዱ የኮር አደረጃጀቱ አስፈላጊ መሆኑን ያምነንበት፣ እንዲሁም ደግሞ በክፍለ ጦር ደረጃ ደግሞ መልሶ ማደራጀቱን ያደረጅንበት ሂደት ነው ያለው። በዚህም አደረጃጀት ሂደት ስናይ እንዲሁ በአጠቃላይ ወደ አስራ ስድስት ክፍለ ጦሮች ይኖረናል፣ አምስት ኮር ይኖረናል። በዚህም የሚደረገው ከዚህ በኋላ የሚደረጉ ውጊያዎች በቅድ ታግደው የሚከናወኑ ናቸው ማለት ነው ከድርጅታዊ ከሚገኙ የሎጂስቲክ ግብዓቶችንም ማዕከላዊነትን በጠበቀ መልክ ፍትሐዊ የሆነ የሎጂስቲክ ተደራሽነትን በጦሩ ላይ ለማድረስ ምቹ ሁኔታ ለመፍጠር ደግሞ የኮር አደረጃጀቱን ማደራጀት አንዱና አስፈላጊው ነገር ሆኖ ስላገኘ ነው። እንደ ድርጅት አይተን ግምግመን ይህን ያስተካከልንበት ሂደት ለሎጂስቲክ እንደዚህ እንደዚህ አይነት ነገሮች ለመስራት ታስቦ የተሰራ አደረጃጀት ነው ለማለት ፈልጌ ነው። ምናልባት በዚህ ትግል ላይ ትናንት ከነበርንበትና ዛሬንና ትናንት የነበርንበትን የትግል ትግል ሂደት ስናይ የድርጅታችን የትግል መንገድ ዛሬ ከፍ ያለበት ደረጃ ላይ እየደረስነ መሆኑን ትልቅ ማሳያ ነው። ምክንያቱም መልሶ ማደራጀቶችን ስናይ ትናንትና በዘጠኝ ክፍለ ጦር የነበረውን ወደ ዛሬ ወደ አስራ ስድስት ክፍለ ጦሮች አድርሰን አንድ የድርጅቱ ተወርዋሪ ኮማንዶዋን አካተን ማለት ነው እና አስራ አምስት ክፍለ ጦሮች አምስት ኮር ያደራጀንበት ትልቁን የትግል እድገት የሚያሳይ ነው። በዚህ የትግል ሂደት ላይ ደግሞ የመጣንበትን የአማራን የህልውና ትግል መታደግ የሚያስችል ቁመና ላይ ደርሰን ወደ አራት ኪሎ የሚደረገውን ጉዞ ደግሞ ጫፍ ላይ ያለን መሆኑን ማሳያ ነው። ለዚህም ለምናደርገው ጉዞ በውጭም በሀገር ውስጥም እንዲሁ የትግል ጠላት ባለበት ቀጠና ላይ ያሉ ይህን ትግል ደጋፊ የሆኑ ጓዶቻችን ወጥ በሆነ መልኩ ድርጅት ስላለን ድርጅት አሰራርን የተከተለ የትግል ሂደት እየተከተልነ ስለሆነ በድርጅታችን ህግና ደንብ መተዳደሪያ ደንብ እየታገልነ ስለሆነ የህዝባችን ህልውና ለመታደግ ወጥ የሆነ ድርጅት ስላለን በዚህ ድርጅት ተቀላቅሎ መታገል የአማራን የህልውና ትግል መታደግ ነውና ሁላችሁም ለዚህ ትግል የድርሻችሁ እንድታበረክቱ ማለት ፈልጋለሁ። አመሰግናለሁ።